የፊደል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝብት ይበልልኝ። ይሄ እንግዲህ የምታዩት ምንም አይነት ፊልተር አልተጠቀምኩም። ስፔሻሊ አብዛኛውን ጊዜ ፊልተር አልጠቀምም። ብዙ ጊዜ ትጠይቁኛላችሁ። ፊደልዬ ፊቴ እየጠቆረብኝ ነው። ፊቴ በፀሐይ ተጎድቷል። ፊደልዬ ፊቴ ጥቋቁር ነጠብጣብ በብጉር እየመጣ ነው። ፊቴ እንደዚህ የሆነ ነው። ፊቴ ብዙ ጊዜ ያብጣል። ፊደልዬ አይኔ ስር ይቀላል አይኔ ስር ይጠቁራል፣ እዚህ ጋር ያብጣል የምትሉ ልጆች፣ በነገራችን ላይ የብዙዎቻችን ችግር ነው። ሶ ዛሬ ሁለት ነገር ነው ይሄ፣ ቲማቲምና ተልባ። ተልባውን ቀቅላችሁ ታጠሉታላችሁ። ከዛ ቲማቲም ግማሽም እሩብም አንድ ላይ ትፈጩና እንደዚህ በረዶ ትሰሩታላችሁ። ፊታችን ላይ ያለ ምንም አይነት የፊት ችግር ፊታችን ላይ ያለ ጥቁር ነጠብጣብ ኢቭን ማዲያታችሁን የምትቸገሩ ልጆች እባካችሁ በደንብ ትሪት አድርጉ። ሁለተኛ ብዙ ጊዜ የምትጠይቁኝ ነገር ፊደልዬ ፊቴ ያለ ጊዜው እኔ አስራ ስምንት አመት የሀያ አመቴ ነው ፊቴ እየተሸበሸበ ነው ፊቴ ያለ ጊዜው እያረጀ ነው ያ ማለት ፊታችን በደንብ ስለማንከባከበው ፊታችን ላይ ያለው ካሎጅን በነገራችን ላይ እድሜያችን ከፍ እያለ ከፍ እያለ እየጨመረ በሄደ ቁጥር ፊታችን ላይ ያለ ይታያችኋል ቲማቲሙ ፊታችን ላይ ያለው ካሎጅን እያለቀ ነው የሚሄደው ያንን ደግሞ ካሎጅኑ በተፈጥሮ መንገድ ከምን እናገኘዋለን ከተልባ ሶ በቀላሉ እንደዚህ አድርጋችሁ ቲማቲሙ አንድ በጣም ፊታችንን ትሪት ያደርገዋል ሞይስቸራይዘር ነገር ያደርገዋል። ጥቁዋቁር ነጠብጣብን ያጠፋልናል። ተልባው ሁለተኛ ፊታችን እንዳይጨማደድ፣ እንዳይጎዳ፣ እንዲለሰልስ፣ ግሎው እንዲያረግ፣ ሻይን እንዲያረግ በጣም በሚገባ በነገራችን ላይ የሚገርማችሁ አዳዲስ የሚወጡ ቡግሮችንና የወጡ ቡግሮችን በሚገባ ነው የሚያጠፋልን። እንደዚህ ያደርጋችሁ አንድ ቦታ ሳይሆን ሙሉ ፊታችሁ እንደዚህ በደንብ ማሳጅ ታደርጉታላችሁ። ፊደልዬ ፊቴን በበረዶ ሳሸው ይቀላል። ኦፍኮርስ በቀዝቃዛ ነገር ስናሸው እንዴት ላይ ይቀላል። ከዛ ይተዋል። እንደዚህ አርጋችሁ ይሄን ተጠቀሙ። በጣም ነው የምትወዱት። በነገራችን ላይ ሁላችሁም በደንብ ላይክ፣ በደንብ ሼር፣ ፎሎ እያደረጋችሁ ትቀጥላላችሁ። በትትና በደንብ ላይክ፣ በደንብ ሼር ይደረግ። ሶ በጣም ነው የምወዳችሁ። አዳዲስ ነገሮችን ይዤላችሁ እመጣለሁ። ይሄንን ቲማቲሙን ትፈጩታላችሁ። ተልባውን ቀቅላችሁ አንድ ላይ አድርጋችሁ ፍጩት እና በዚህ በበረዶ ቃርጋችሁ አሊያም በሚመቻችሁ ነገር በረዶ ሰርታችሁ ማክሲመም በሳምንት አምስቴ አሊያም ሙሉ ሳምንቱን ማሳጅ ብታደረጉት በጣም ትጠቀሙበታላችሁ። እኔ እንግዲህ በጣም ነው የምወደው።